አሁን ያለችውን ቤተክርስቲያን ሳስብ ምፈራው ነገር በልጅነታችን የገጠመን አይነት ኪሳራ እንዳይገጥመን እግዚአብሔር በጊዜ ቀስቀሰን ምናምን ላለው በልጅነታችሁ ትዝ ይላችሁ እንደሆነ በጣም እንላላክ ነበር። ለቤተሰቦቻችን ተላላኪዎቹ እኛ ነን። ያን ጊዜ ስልክም እንደ ልብ የለም፣ ቴክስት ሜሴጅ የሚባል አይታወቅም፣ እንትን የሚባል አይታወቅምና ቴክስትም እኛ ነን፣ ኢንተርኔቱም እኛ ነን። ትዝ ይላችሁ እንደሆነ በጣም እንደተሯሯጥን ነው በቃ። ስንደርስ ሂድና ደሞ እትዬ እንትናን ደሞ እንትን አርገ ከዛ እንትን እናረጋለን ከዛ ስንመለስ ደሞ ሂድና አቶ እንትን አጋ ደሞ እንደበረረን ነው ምንለው እና ጥሩ ልጅ ማለት እንደው ታዛዥ ልጅ ነው፣ በቃ እሱ እኮ ተላላኪ ነው ለእናቱ ምናምን እንባል ነበር። የአሁኖቹ እንጂ አላውቅም ነው አያስፈልጋችሁም፣ እኛ የሚላላክልን ነገር ስላገኘም ማለት ነውና አሁን ያን ጊዜ አንዱ ፈተናችን የምንወዳቸው ጓደኞቻችን ያሉበት ቤት ስንላክ ነው እና የምንወዳቸው ጓደኞቻችን ያሉበት አብረን የምንጫወታቸው ልጆች ያሉበት ቤት ስንላክ ገና መልእክቱን እንኳን እንደው በሥነ ስርዓት ሳንሰማ ነው ሮጠን የምንሄድ፣ በጣም ደስታ ስላለን ሮጠን እንሄዳለን እና ሮጠን እንሄድና ከዛ አጋጥሟችሁ ያቅ እንደሆነ ያጋጥሞኝ በጣም ብዙ ጊዜ ሄደና እየንትና ቤት ምናም ተብዬ ዕቃ እንዳመጣ ተልኬ ከዛ ተልኬ መሄዴን ረስቼ ስንጫወት ስንጫወት ስንጫወት ስንጫወት በቃጣ ስንጫወት ኳስ ስንጠልስ ምናም ስንታረግ ምንም ረስተ ነው ማለት ነው እንውልና በኋላ ልንመላ አመሻሽ ላይ ነው። በቃ አስታዋሽ ሰው ካልተገኘም መጨረሻ ላይ ነው። በቃ ትዝ ሲለን ያለው ስሜት ትዝ ይላቸው እንደሆነ ለካ ተልከን ነበር የመጣ ነው በቃ ምን መጫዎች አግኝተን ነው እንጂ ተልከን ነበር የመጣ ነውና ወደ ኋላ ተመልሰን ወላጆቻችንን ፌስ ማድረግ በጣም በጣም ቻሌንጂንግ ነበር በጣም አንዳንድ ጊዜ የተላክን ሆነ ምን ረሳለን ምን እንደተላክን በጣም ብዙ ጊዜ ግን መላካችንን ረስተን ስንጫወት እንውላለን የሚያስታውስ ያገኘው ሰው በጣም ጥሩ ነው ያስታውስና እንደተላክ አስቦ የተላከበትን አላማ ይፈጽማል አንዳንድ ጊዜ አሁን ያለችዋን ቤተክርስቲያን ሳስብ በጣም ምሰጋው ነገር ረስተን ይሆን ወይ ወላጅ እንደላከን